ፖሽት አደር አለብም ሲልጤን አንዜና ይባቱም ተውፍት ቲበቅላት ግዚያ አጠፈን አቱም ተጀፈርት ይተጠቅላ ይተሳል ታይታ ዶቲ ታይታ ለፊ ቅበጃግ ምናን መስላ

ቲዞ በህግ ያለ ደች ሊያሻነን ሰብ የታበ እንጂ ሊትፈ ቀርበት ለማንም ካልታበ ለይከ ገገከ ሊያቀል ቡርደከ ሊቀና ጆፎሮኮ አካባቢ አዝጋገ የቂሮት አደረ ዋቡያን እንደ በተገቢ ከተወጡ ተለብሙ ገናይ ቢሪ በገና ግዝ በመኖ የነቀሉ በሶረ የነቀሉ ግዝ የሮሬን ግዝ ወሃና ቆምሩ ቢታይ ቡርደ ያለይ ሃይብ አኩ ስልጤ ሃይብ ባለነቀን አሽግ አቅርቦት ጀመረ ወሃ አፋፊቶ ተለብሙ አኩም ባዲ ላም በኛይ ቀፈቱን ካን ባዲ ላም እስከ ሃርፓ ሊትር ይረክቤን አኩ በላይ ጋር ትልገብና አስር ረክባ ሃምስተ ረክባ ይላለኒ ምንአልባት የተቀለ ይለው ያለ ይሰብ ኩያን ሊትር ረክባል ታይታ አላሽናን በሉት የጀመርኩም ይግስ ፈያን ይጣ ፊቶታ ለቢ ቲዞፍ በላን ነግደ መጫን ሱማም ይሄዳል ሱም ተየጠቅላል ሱም በሄደ ዞፍ ቡርዳም መጠነቃን እቴያን የባሉም ያላን ሱማ ቡርዳም አይረክቤን በሆን ይሩልን ምካት እኛ አግዝናኔ ጊዜ ያግዝናን ያሸሙ ጊዜ ሮሬኮ ተስላን ያው ጄ ዴራ ቡርቃስ ዲካኖን በበሂም ሶራዋ በቃዋ ቅበራት ቅልቃዬ ና ሬናረ ነይ ያው ጄ ሰማሙይ የዲነቴ አቶታንችነት ሊደብል በከሲ ሁሉም ሀራሺ በጋሮ ካኖን ዋ በማሳም ማኖ ሶረ የዲነ ሶረ ሊነብረት ጌባን ባናን ብዥ ሳባናን ህነሚ ደሞ ቀስደይ ሊከምሉይ ያድጎ በነሚ ሙራድ አለ በሎት አዲ ሙራድ ህርክተኝ ደች ይላል ባላይ ሀራሺ ሆሽት በቅል ታምሰ ካሬ የሆናን ደቼ በሉላ ሉሌ የበህም ሶር አትላቶት ነበር ቢያን ባናን ጉትለኝ ደግሞ የደቺ ቅጨላ ላይ ሰብ ሀምስት ኪም ካሬ ካኖን በመኖ ሊያትላታይ ቀስተት ጎበሉናያም በሎትን ጎተተኝ ደግሞ ደቺ ያለሚ ሀራሻሹ ሀደ ኪም ደቼ ሊያትላቱ ቀስደት ጎበነናያም በሎትን ቴታይሉሌ ደግሞ ህሊቀደ ባሽነይ ብል የአዝጋግ የበሂም ወይም ደግሞ የአይብ አዝጋግ ባነ ከለቅነ ደግሞ አካባቢ ያለ ነው በሎተን ሀብታይ አዝጋግ ሀድ ሀራሺ መቶ ኮይ ሀራሺ ይነብራን ሁሉም ኑም ሀራሻሾ የሶራይ ቅጨ ካኖን ሀድ ሺ ሀድ መቶ ኮይ አምስት ሄክት ካሬ ካኖን በበሂም ሶር አትላቶ ጠለብ ሚባል አድጎበና ይነ ሁሉም ክኔ ሙራድ ሁሉም ከሊከሚል ህብታይ ዴረ ሀውጄ የደነበሽ ይወጣ ነው ማለት ነው። ቡሃም ብቻ አሉን። መኖይ ባስናድ ይዞፍ ወይም ደሞ ሶራይ ባስናድ ይዞፍ ይንዞት ለዲነት ያቀርቦቷ ዲነቲ ደሞ አቀርባያን ኢቲባ ላይ የይንዞት መካታል። ቡሃናም አጥቃቅሎ ተለብነ ባና። ኢኔ ሊያጥቃቅሎ ደግሞ ሀዳዲ ሀደዲ ሀራሽ ሊም ጋር ተሮሽታ ላይ እኛም ሰልጣናን ሰንጣናን ዋብናኒ ታታ ወረደ ታታ ተዘፉን ባሶት ሀራሺ የጨምታ ሶት ጀመራ ተክምችት ከጀመራኒ እስከ ይበላን ጃቅልያጅቢያን ሀላ ተካኖን ምካተለ ውሀን በስልጠና ባቦት በዘፎፉን ባሶት ኦስቤካኖን ተጅሪበ ካኖን ጎጠሶ ተለቢነባና ብሃም ሀዴኝ የደነበ አሰዋ ወይም ደሞ የደነብ ጊዜኤን ዙቢያን በሎትን ሉሌ ግዝ ሀውጂ ቅልቃይ የከለቅነቢ ቃዋን ቃወ ትሽሎም ኮ ታወርቅ ቄጠላኔ በባድም የሮሪ ፈረንካ ይረኩ ቢያን ሀድን ምርት የሆነን በእኛም አካባቢ አኩጃ ግባ ላይ 1ሰዓብ ተኪም ጎተ ባለ ደቼ አትላታናም በሎት እኔ በወረዶ እንኳን ቢያንዚ ሆሽ ተወረዳላን ስፋት ከብሎት ምርተካኖን ለገበ ለአብል ገበታ ቅርቦት አዘር በለ ሚካተ ለብን ሄኔ ሚካተ ሁሉም ወረደ ያለ ሚካት ንቃቀላ ይኔ አዋለ ከኔ እነ ሚካት ይተፈጃ ነክ የደነባ ሰያም ብሎተን ሀዲ ሚካት ቃወይ ቀብሬን ያክማምቶት ሚካት አለ አኩ ቢታይ በሚያዝያ የቅደምናን የቅበርነት ይልብነ ታክ እስከ ከረም ከርሚሊዮ ጃግ ዚላሚ ረክባኔ አባረይ የተቋቋሙ ቁወይ ነብረን በሎት አኩ ጀመር ነን ብሎት ሁሉ ማራሽ ተቀበላኔ ሉባሚ ተቀበላኔ ሙራሚ ተቀበላኔ ደቻ ወርዲ አይነክ የደናብ ተረሻን ሀዲ ሚካት ቃወይ በቀብር ይዞፍ የጫል ምካት አለብኝ ለተን ጫለ ሰው ግስቸ ሀውጄ ባንጄኔ አቴሬናን ናን ቃወ ተው ሲያደኝት ይቀብሩ ቃወ ወይሴ ለቃወ ጫሎናን ጫል ባለ ያደምሉን ሆስት ለኛ ተወዴሽት ይቀብሩ ወዴሽ ጫሎኒያን አባረሚ የጥቋቋሞጫን ሆስት ለኛ ደሞ ምርትም ግግ ይጎት ይላም ባሉትን ሸሽት ለኛ ቆቦሌ ነው ወይም ጉሉሌ ነው ባማረኛ ሊበቅለም ቀለኖክት ይፈጃን ጫሎም ከፈትን ባሉትን ቢ ለጫለት ክብችሎ ነው የጠቅማና ኩጉሉ ሌኔ ብሎትን ፍሪካኖን በጣም ጩምን ላብሌን ባዲ ቀርባ ነንግስ ቁጠል ከደግሞ ሀረትን ሌና ለሀረትል ይሆናል ውሀን ሀደኝ አጅጋኙ ያኔ በአትላቱ በለ ውጣት የረክባነ ሀራሺ ባውጄዴረ ተሎባሚ ተሙራሚ ተወረዳይ በላይ ቲያተጋግዛኔ ሰብ ፋይቅ የደነበሽ ናያም ብሎትን ቢ ሆሽቲ ግስቻ ሀውጄ ፋይቅ አሳይባናኔ የሮሬ ሮሬ ሙራሽ ታመት ጎብን እንደ ሙራሽተ ሙራድ ቻይ ቢታይ ከርም ለከምሎት የሮሬ ተልኮኑ አብናይ ማኔ ሁሉም ከ ኤንዘ ሄዳን ብሎ እንደ ታይ ዴራ ያራሽ ይተወርዳን መጨረሻ ካኖን ሐራሽኒ የኤንዘ ጥቄ በላኔ ደቻ ወርዳኔ ሁሉም ሐራሺ ይሄን ያውጅ አወርድኔ የቃዋሚ ቅልቃዬ የመኖሚ ቅልቃዬ ባወረድኔ ሙራድ አሰነት ታት ወርዳና ሁሉም ከጃዳሎ ተለቢ ሉባሚ ሁሉም ከጃድበሎ ተለቢ ሙራ አራሺ በላገዘነ ኢታይ ደች ሎርድ ወረድ ለወረዶ ተላቀ ደች አለ ዚላሚ አለ የግዝም አቆትም ያለ እነ ሸሽተ ግዝ ጭመ ሶኔ ባቻ ፕሮት ወደ ውጣታንችነት ኤግኖት ይነብር ብናን ይላው እኔ በአውርዶትም ጅግ ለኔ ታት ወርድና ዞፎፎም ይነብረናል ታተላወርድ ደሞ ለትረግብ ነበሎትን ሀዲ በዶሜ ሮር ምካት ያለብነ ጊዜ ሀራሺ ሊጥቄ በለን እድጌ ባና ዋ ተግባሪ በኩታ ገጠም ሜጠቅ ለሜጠቅ አርሶ ሀራሺ መንኑይ በክላስተር ነሽ በክላስተር ግዝ ነቶም ቢመጭ ስለ ኢኮኖን በለ ሁለም